አመሰግናለሁ ያው እንግዲህ በየትኛውም ማቅጣጫ እንግዲህ መላ አማራውያን በኢትዮጵያውያን ከምንም በላይ ደግሞ አማራ ላይ እየተሰራው ያለው ግፍ ሁሉም ሰው የሚያውቀው የሚገነዘበ ነው። ይህንን የተረዱ ጀግኖች፣ ይህንን የተረዱ በየትኛውም በሚሊታሪ አለም ውስጥ ያሉ በውስጥም ምን አይነት ግፍ ምን አይነት በደል እየደረሰባቸው እንዳለ ይህን የአማራን መጨፍጨፍ በመመልከት በመረዳት ወደ ዋናው አህዳቸው ወደ አቃፊና ደጋፊ ሆነው ድርጅት ወደ አማራ ተመልሰው እየመጡ ይገኛሉ። ከነዚህ መካከል እንግዲህ በቅርቡ አብሮን ህዝቤን አልወጋም፣ ዚህ ያደረሰኝ የአማራ ህዝብ ነው እና የተወለድኩትም ያደግኩትም ደስታም፣ ችግርም መከሮችን ሁሉም ተቋቁሞ ዚህ ያደረሰኝ የአማራ ህዝብ እስከሆነ ድረስ አማራን መልሼ አልወጋም በማለት የመጣ ጓዳ አለ። እስኪ ራሱን ያስተዋወቀንና የት እንደነበረ ከየት እንደመጣ ምን ምን ስራዎች ይሰራ እንደነበር፣ እና በተጨማሪም ደግሞ በዛው ባለበት ተቋም ላይ ምን አይነት በአማራውያን ላይ ምን አይነት ግፎች ምን አይነት መከራዎች ሲሰሩ እንደነበረ አጠር ያለ ቆይታ ይኖረናል። እሺ ወንድሜ እንግዲህ እንኳን ደህና መጣ። ላለው ስምህንና የት አካባቢ እንደነበር ምን ሰራ እንደነበር ያለውን ነገር አጫውተን እስኪ አመሰግናለሁ። አይ እኔ የመጣሁት ከአዲስ አበባ ነው። ሪፐብሊካን ጋርድ ነው። አስር ያለቃ አለምነህ በላቸው ይባላል ማለት ነው። እና ስሰራ የቆየሁት ቪአይፒ ነበረ። ቪአይፒ ሰልጥኝን የመጣሁት ከቱርክ ሰልጥኛ ሰልጥኛለሁ ሰልጥ ሰልጥ መጥቼ አንድ ጻማ ነበር የምሰራው ማለት ነው ቻይና እና እስከዚያ ስድስት ወር ሰልጭ ሰርቻለሁ። ስድስት ወር እንደሰራው ወደ ጫካ ተባር ያለው ማለት ነው። እና እኔ ብቻ ሳይሆን የአማራ ተወላጅ በሙሉ ከቤተ መንግስትም ቪአይፒ የነበረው በሙሉ ነው ከባር ወደ ጫካ ሄደው ማለት ነው። እና ጫካ ላይም ጋንታ ተሰጥቶ ጋንታ እየመራው ነበረ። እና ግፍ ደርሶብኝ ተናድጄ ነው ወደዚህ የመጣሁት ማለት ነው። እና መጥቼ እዚህ የአማራን ሕዝብ ማገዝ አለብኝ፣ ምክንያቱም እዚያም ግፍ ስለደረሰብኝ እዚህ መጥቼ ብታገል ይሻላል ብዬ መጥቼ እዚህ ተቀላቅያለሁ ማለት ነው። እና እዚህ የተቀላቀልኩት እናንተም በሰላም ተቀብላችሁኛል አንድ ላይ እንሰራለን ያለውን ነገር ምንም ችግር የለም አብረን እንዋጋለን፣ ለሀገራችን እንዋጋለን ነው የምለው። አመሰግን እሺ፣ እንደው በዚህ መካከል እንደው እዛ ሪፐብሊካን ውስጥ ያው በርካታ አማራዎች እንዳሉ ይታወቃል። እና እንደው እንዴት ነው ስትሰሩ የነበረው? እውነት በነፃነት እንደ ማንኛውም ብሔር እንደ ማንኛውም ትክክለኛ ጦር ወታደር እኩል ትሪት ይደረግላችኋል? የሚደርስባችሁ ጫና አለ? ከአሰራር ከእያንዳንዱ ነገሮች ምንድን ነበር? ውስጥ ላይ ያለውን ነገር እንደው ሐሳባቸውስ ምን ይመስላል? እውነት ትክክለኛ መንግስት ነው ብለው ያምናሉ? የሚያድርጉት ውጊያዎችስ ትክክለኛ ሀገርን ለመጠበቅ ነው ወይስ በምን እየተሰራ እንደሆነ ያለውን ነገር እስኪ ያጫወተን። ምን እንደሚደርስባቸው ምን አይነት ያለውን ውስጥ ላይ ያለውን አሰራር እና በአማራ ላይ የሚደርሱ አንዳንድ ተጽዕኖ እንዳሉ እንሰማለን። በውስጥ በኩልና አማራ ላይ የሚደረጉትን በእናንተ በሪፐብሊካን ጋርድ ደረጃ ውስጥ ላይ ብዙ ችግሮች፣ ብዙ ሚስጥሮች፣ ብዙ የተለያዩ ነገሮች እንሰማለን በወሬ ደረጃ። ስለዚህ አንተ ደግሞ በተግባር እዛው ላይ የነበርክ ስለሆን ሲያጠራ አድርገህ በአማራ ላይ የሚደርሱ ምን ምን ነገር ነበሩ፣ በእናንተ በተቋም ደረጃ የሚለውን ሲያጠራ አድርገህ ይሄንን ደግሞ አጫውተው። አይ በአማራ ላይ ያለው ግፍ በጣም በጣም ግፍ አለ ማለት ነው። እሱ ምንድነው አሁን ለምሳሌ ምልመላ ላይ ያለ ምልመላ ክፍርና አለ ብዙ ነገሮች አሉ ማለት ነውና፣ እሱ ምንድነው ለይቶ ወይ ምን ምን ነገር አለ ማለት ነው። ይሄ ራሱ አንድ ግፍ ነው ማለት ነው። እኛ ነው ማግለል ነገሮች አሉ ማለት ነው። እና በጣም ብዙ ብዙ ነገሮች አሉ። አማራ እኩል አለማየት፣ የኦሮሞን ተወላጅ ብቻ አንድ አድርጎ ወደ ቤተ መንግስት፣ ወደ ተሻለ ቦታ ለማስገባት ማስገባት ነገሮች አሉ ማለት ነው። እና ይሄ ግፍ በጣም አለ ማለት ነው በእኛ ላይ። እና እሱን አይተን ነው ሁሉም ሰው እየታገለ የነበረው ማለት ነው። እና እሱን በማየት ነው ሁሉም ሰው ወደዚህ መጥቶ እዚህ ጋር ተቀላቅለን ሁላችንም መታገል ያለብን ማለት ነው። እሺ እንደው በመጨረሻ ሌሎች ወንድሞችህ ሌሎች ጓዶች እንዳንተ ላሉ እንግዲህ መላ አማራውያን በሙሉ በሪፐብሊካን ጋርድ ላሉ እንዲሁም በሚሊተሪ ዓለም ውስጥ ላሉ ወንድሞችህ የምታስተላልፈው መልዕክት ካለ እስኪ ድሉን በመጨረሻ ላንተ ልስጥህ። እሺ ሪፐብሊካን ያላችሁ የኔ አባል የሆናችሁ በሙሉ እኔ ማስተላለፍ የምፈልገው እዚህ መጠን አንድ እንዳንድ አማራ ብንታገል ደስ ይለኛል ማለት ነው። እሱ ያለው ሁሉም ሰው ያውቃል። እዚህ መጠን ግን በአንድ ብንታገል ደስ ይለኛል ነው። ምን እንደኛ አስተማረ ነው ምርጥ ትግል አለህ፣ ምርጥ እንትና አንድነት አለ። አንድ ልብ ሁነን እዚያ አንተ ተምን ለዚህ መጠን ብንታገል ደስ ይለኛል ማለት ነው። ይሄ ነው አለኝ። በመላው ኢትዮጵያ የምትገኙ ሁላችሁም አማራውያን በሙሉ እንግዲህ እንደምታዩት ምንም እንኳን በተግባር ላይ የሌለው የመንግስት ስርዓት እየተናደ ምንም እንኳን እያያችሁት ይሄ ይሄ የህልውና ትግል ነው ራሱን የስልጣን ለማስጠበቅ ካልሆነ በስተቀር ምንም አይነት እንቅስቃሴዎች እንደሌሉ በርካታዎች ሁሉም ወደ አማራ ፋኖ ሁሉም በመውጣት ህዝባችን እናድናለሁ። አመሰግናለሁ።